የቲና መጨረሻ እስር ቤት ሆኗል ማለት ነው። አባባ ለረጅም ጊዜ የቲናን ውርደትና በፖሊስ ቁጥጥር ስር ገብታ መሰቃየቷን ቢጠብቅም ዛሬ ላይ እንግዲህ እጅግ በጣም በሚገርም ሁኔታ አባባ አሳልፎ ለፖሊስ ሰጥቷታል። ቲና እጣ ፈንታዋ ምንድን ነው የሆነው? የዘላለም እስር ቤት ተወርውራለች ማለት ነው ትሁቴ በጣም ደንግጣ አባባ ደግሞ እጇን ይዞ እያረጋጋት ነበር። ዳኒ ከሚባለው በላይ በጣም ደንግጧል ማለት ነው። ካሌብ እንግዲህ ቲናኮ አባዬ፣ ምንም ቢሆን እንደዛ አሳልፈ ትሰጣለህ ብዬ አላሰብኩም። ቲናኮ በሆዷ የኔን ልጅ ይዛለች እያለ አሁንም ሴት ሰላይ መስላ ቢመጣም ካሌብ ፈጽሞ ቲና ወደ እስር ቤት ገብታ እንድትሟቀቅና ስቃይ እንድትበላ አይፈልግም። አባባም በጣም ተናደደና ስማ ካሊብ፣ ባለፈውም ነግሬሃለሁኝ ዛሬም ካልፈለግ ቤቱን ለቀህ እዛው ከሚስትህ ጋር እዳህን መቻል ትችላለህ። እኔ ዘንድ ሆነህ ግን ከዚህ በላይ ስቃይና መከራን መሸከም አልችልም። ቆይ ምን እያደረክ ነው? እኔ እኮ በድብቅ ካሜራ አስቀምጬ ከምከታተለው በላይ እኔ በማልናገርበትና ዝም ባልኩበት ሰዓት መርዝ እየጨመረች ምግብ ላይ እየመረዘች ልትገለኝ የፈለገች ናት። አሁንም ደግሞ ድርጅትና ቤቱን በስሟ ካደረግኩኝ እኔን በመርዝ እንደምትገለኝ ስንት የተናገረች። አንተንም ራሱ የምትፈልገውን ነገር ካገኘች ቅንጣት ታክል አትፈልግህም። እንዳላረገዘች ደግሞ እርግጠኛ ነኝ። ለምን የዲኤንኤ ምርመራ አታስደርጋትም? አርግዛ ከሆነ የራስህ ልጅ ከሆነ በደስታ ልጅህን አንቀባረት አሳድገዋለህ። የሰው ልጅ ግን በፍጹም ልቀበል አልችልም። ቤቱን ለቀህ መውጣት ትችላለህ። ካሁን በኋላ የምደግመው ነገር የለም ብሎ ተናገረ። ፖሊሱም እንግዲህ ማንቁርቷን ይዞ የቲናን ማንቁርት ይዞ ወደ እስር ቤት ወህኒ ቤት ልትወረወር ሄዳለች ማለት ነው የትሁትና የዳኒ ድንጋጤ በጣም ያስፈራል። የዳኒ እጣ ፈንታ ደግሞ በቀጣዩ ይሄ ይሆናል ማለት ነው። ምክንያቱም ዳኒ አንዳንዴ እሷ ስትጮህበትና ስታጨልለው እንደሆን እንጂ ፈጽሞ ክፋትና መጥፎ ነገር ማድረግ አይፈልግም። እንደውም መርዝም ስታበላቸው እንዲሁም ትሁቴንም ማግታ ስታሰቃያት ቆያንቺ፣ ክፋት ክፋትና መጥፎ ነገር ካላደረግሽ ያቀርሹው እቅድ አይሳካልሽም፣ ማለት ነው እንዴ ቲና፣ ከምለው በላይ በጣም ትገርሚኛለሽ። ካሁን በኋላ ይሄን ነገር ብታቆሚ ይሻልሻል፣ እኔ እንደህ አይነት ነገር አልፈልግም እያለ በተደጋጋሚ ያሰበችውን እቅድ ካጠገቧ ሳይሆን ትቷት እየሄደ ነበረ ማለት ነው። ካሌብ እንግዲህ ብዙውን ጊዜ ፊልድ ቦታ ላይ ሂዶ ሲመጣ ቲና አባቱን እየተንከባከበችና ቤቱን ቀጥ አድርጋ የያዘች ጀግና ሴት ትመስለው ነበር። እየሆነ ያለውና እየተደረገ ያለው ነገር ሌላ ነው። ሁላ የጥላቻው እትሁት ላይ እንጂ ቲናን ፈጽሞ አይጨክንባትም ካሌብ። አባባ ግን እውነቱን እያስረዱትና እሱ እውነቱን የሚረዳበት መንገድ፣ እውነቱን የሚያገኝበት መንገድ በብዙ ነገር እየመራው ነበር። ዳኒ ግን በተከታታይ እያየው ያለው ነገር በጣም ልብ ይሰብራል እያለ ራሱን መቆጣጠር እያቃተው ጉዳዩንም ለመጨረስ ይፈልጋል። ምክንያቱም ብር ስለሚፈልግ ጉዳዩንም ማቆም ይፈልጋል። ምክንያቱም የቲና ጨቀጨቅና አለማመን ስለማታምነው በጣም ግራ ይጋባል ማለት ነው። ሰላም፣ ሰላም፣ ሰላም! ውድ የተከበራችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የግፈኛዋ ሚስትና የቤት ሰራተኛዋ ፍጥጫ ትሁቴ እንደቀጠለ ይገኛል ማለት ነው። ትሁት እንግዲህ ዛሬም በጣም ደንግጣለች። አባባ ቲናን አሳልፎ ለፖሊስ ማንቁርቷን ሰጥቷት ነበረ። ካሁን በኋላ ምንም እዚህ ቤት የምትቆይበት ምክንያት የለም። እች ልሽ እኔንም ሆነ ትሁቴንም ሆነ አንተንም ሆነ በመርዝ መርዛ ከገደለችን በኋላ ለእኔ ጥርሴን ብነክስ ምንም የማገኘው ነገር የለም። ስለዚህ ካሁኑ የእጇን እስር ቤት ገብታ እንደዚህ እንደ ጠገበች ወረድ ብላ የእስር ቤትን ስቃይ ቀምሳው ታርማው ትመጣለች። አንዳንዴ ለማህበረሰብ ሆነ ለህብረተሰብ እንዲህ አይነት ሰዎች ያስተምራሉ። እሷ ደግሞ ምንም ሳይጎልባት አንተ እየተንከባከብካትና ከነ መጥፎ ባህሪዋ ይዛሀት ነበር። አሁን ላይ ግን ሰው ልትገል ስትመጣ ዝም ብዬ ማየት አልችልም ብሎ አባባ ወሰነ። ዳኒ ብዙውን ጊዜ ትሁት ጨክኖ አይጨከንባትም። እንደውም ትሁት፣ ልታዳምጭኝ እፈልጋለሁ። እኔ በጣም የመወዳትና የማፈቅራት ፍቅረኛ አለችኝ። እኔ ቲናን አፍቅሪያት ሳይሆን እዚህ ቤት ገንዘብ የማገኝበት አንደኛው መንገድ ስለሆነች ነው። አሁንም ደግሞ ትንንሽ የተባሉትን ነገር አገኝቻለሁ። ትልልቅ የተባሉትን ነገር እንዳገኝ እንድትረጅኝ ይፈልጋለሁ። በጣም መወዳትና ማፈቅራት ሚስት አለችኝ። እሷ ደግሞ ገንዘብ ትፈልጋለች። ያለ ገንዘብ ማኖር አልችልም። ስለዚህ የመጨረሻውን እድል እንድታግዥኝ ይፈልጋለሁ። እርጅኝና እኔም የምፈልገውን ነገር ይዤ ከዚህ ከቤት ልውጣ። አንቺም ሁሌ በእኔና በቲና ከምትሳቀቂ ዘና ብለሽ ከሽማግሌው ጋር ትኖሪያለሽ ብሎ አላት። ስማ ዳኒ፣ አንተ ወጣትነትህን ሰርተህ የማትለወጥበት የሰው ሰባራ ሳንቲም አምስት አስር እያሳደርክ ነው እንዴ ለውጥ የምታገኘው እንዴ? እንዴት እንደዚህ ሊሆን ይችላል? እኔ በህይወት እያለሁ የአባየን አምስት ሳንቲም ማንም ሊነካም አይችልም ብላ በተደጋጋሚ ስለተናገረች ዳኒ ትዕግስቱ ስላለቀ ለዛ ነው፣ ከቲና ጋር የማገቱን እድል የተስማማበት። ያም ሆኖ ደግሞ ምንም አልተሳካላቸው። ምክንያቱም አባባ በጥበብ የተሞላ ሰው ነው። ካሊብን ሴት ሁና ወደዛ ቤት ሰላይ ያደረጋት ነገር ደግሞ ትሁት ሁሉንም ነገር ታግዘሃለች። እኔ ቲናን ጥላት ከህይወት አስወጣት ማለቴ ሳይሆን የምታደርገውን ነገር ሁሉ እኛን ስላላመንክ፣ እስኪ የተወሰነ ጊዜ ልብ ብለህ እያትና ጥፋቱ እኔ ጋር ከሆነ አባዬ እንዲህ ነው ብለህ ተወቅሰኛለህ። የዛኔ የምትወቅሰኝንም ነገር ሁሉ በሙሉ ልቀበልህ ይችላለሁኝ ብላ አለች ብሎ አለው። እሺ አለና የአባቱን ሀሳብ ተቀብሎ በሎ እኔ እንግዲህ አሁን የሚሄድበት የፊልድ አገር ከስከ ዛሬው ለየት የሚያደርገው ነገር ለብዙ ጊዜ እቆያለሁ። ይሄን ያክልም ብለው አልወሰኑልኝም። ስራውን ቶሎ ከጨረስኩ እመጣለሁ፣ እደውልልሻለሁ። ቲና ቤቱንና አባዬን አደራ። በምንም አይነት ሁኔታ ትሁት እንኳ ብትፈታተንሽ ላለመጣላት ሞክሩ፣ ደስ አይልም፣ ጥሩ አይደለም ብሎ መከራት። እሷም ደግሞ አታስብ፣ የኔ ፍቅር እንኳን ምን አዲስና የተለየ ነገር አለው እንዴ? አንተ ኮ ሁሌ ፍልድ ትሄዳለህ። በዛ ላይ ደግሞ አባዬን እንኳን አሁን ቁሞ እየሄደ እያወራ እየተጫወተ ስራ እየሰራ ቀርቶ አይደለም፣ በፊት ዊልቸር ላይ ቁጭ ብሎ በነበረ ጊዜ ያን ሁሉ ጊዜ እኮ አልፈናል። ፍቅር ዛሬ ማታምነኝ እንዴ? አለችው። አረ በፍጹም እንዳንቺ የማይታመንና እንዳንቺ መልካም ሴት የትም ላገኝም አልችልም። በጣም ነው እንጂ አምንሽ። ምን ሆነሽ አልቲና? ምንም ይሁን ምንም እኮ ብዙ ነገሮችን አሳልፈናል። አባዬም ደግሞ እሱ ስላላድል እንዴ በሱ ንብረትና ቤት እየኖርን ያለ ነው። እና ስለዚህ አባዬ እኮ በጣም መልካም ጥሩ ሰው ነው። እሱን ለኔቶ ብላለችው። እሺ አምንሻለሁ። በዛ ላይ ደግሞ ዳኒም ስላለ እኔ የምፈራው ከቲና ጋር ከትሁት ጋር እንዳትጣይ እንጂ ስለ አባየም አሁን ራሱን ችሎ መንቀሳቀስ እየቻለ ነው፣ ምንም አያሳስብም። በዛ ላይ ደግሞ ዳኒ አለ በእኔ ቦታ ሁኖ ሁሉንም ነገር ያስተካክለዋል ብሎ አላት። እኮ አረ ምንም ችግር የለውም እኔ ያለሁኝ ብላ እንግዲህ ካሌብን ሰበከችው። እሱም ደግሞ የአባየ ህት ናት ማውራትም ምንም አትችልም፣ መስማትም አትችልም። ግን ራሷን ችላ መራመር ትችላለች። ስለዚህ ተንከባከቡልኝ። ለምንድን ነው የምትመጣው ብላ ስትጠይቅ አባዬ ልታየው ነው። የአባዬ ሁለት እህቶች አሉ። አንዷ ትሰማለች ታወራለች። አንዷ ደግሞ ምንም መስማት ባትችልም፣ ግን ራሷን ችላ ታንቀሳቀሳለች። የምፈልገውን ነገር በምልክት ትናገራለች። ለዛም ደግሞ ስራዋ አይበዛብሽም። ትሁታለች። በፍቅር ያዣት ብሎ አለ። እሽ ካሌ፣ ምንም ችግር የለውም አለች። ዳኒ ግን በጣም ጠረጠረና ስሚ ቲና፣ ይሄ ነገር ደስ እያለኝ አደለም። ከመች ወዲህ ነው የአባየህት ወደ እዚህ ልትመጣ የቻለችው? እኔ ምን አገባይ ዳኒ። እኔ አባየህት መንጣቷ ለመንጣቷ ሳይሆን ካሌብ ከዚህ ከቤት ከወጣ እኛ ብዙ እቅድ እናሳካለን የሚለው በጣም ደስ ብሎኛል። አሁን ደግሞ ከእስከ ዛሬው ለየት የሚያደርገው ነገር ለብዙ ጊዜያት ፊልድ ይቆያል። ያን አጋጣሚ ተጠቅመን ይችንም ትሁት ከዚህ ከቤት መንቅሮ ማስወጣት ነው። ሽማግሌውንም የሆነ ነገር አድርጌ የምፈልገውን ነገር በእጅ ማስገባት አለብኝ ብላለችው። እንዴት ና፣ በቃ አንቺ ሰው ከዚህ ከቤት ከወጣ ሩጠሽደሽ ክፋትና መጥፎ ነው አይደል የምታስቢው? አሁን ትሁትን ይህንን ለማድረግ ምን አስፈለገ? እኔ የመጨረሻ ድል ስጥሽ እሰው ላይ ክፋት የምታደርሽ ከሆነ ሰውን እገላለሁ ምቴ ከሆነ ምን ነው ዝንብ እንደ መግደል ያክል መሰለሽ እንዴ? የሰው ህይወት እኮ ነው። እኔ እድሜ ልክ እስር ቤት መሟቀቅ አልፈልግም። ህይወቴን እፈልገዋለሁ፣ መኖር እፈልጋለሁኝ። አንቺ ግን እዛው እንደፈለግሽ ብሎ አላት። እንዴ እኔ ፍቅር፣ እንዴት እንዲህ እንዲህ ልትል ትችላለህ? እንዴት ወደን ፈቅደን እኮ የገባ ነው ነገር ነው። ለፍቅር መስዋዕትነት እየከፈልን አይደል እንዴ በመጨረሻ ለምን እንዲህ ትላል? እስኪ መጀመሪያ ነገር አንዳንዴ ብዙ ጊዜ እየተፈጠሩ ያሉ ስህተቶች በጣም ያያሽኛል መሆን አለብሽ። እኛ አሁን ትሁት ብናሰቃያት ምን እናገኛለን? ገንዘብ የማያስገኝሽን ነገር ለምን ጊዜሽን ትፈጃለሽ? እሷ እኮ እዚህ ቤት በመሆኗ ብዙ ነገር ነው እኛ እየትተጠቀምን ያለ ነው። ክብሯን ሳትጠብቂ ጩኸሽ ተናደሽ እያዘሻት እንኳን ምግብ ሰርታ አቅርባ እና ታዲያ፣ ስራዋ መሆኑን ረሳኸው እንዴ? የእኔ ባል እኮ ነው ደሞዝ የሚከፍላት ብላ ስትል ባል እቴ አላለም እንዴ? ባል ማለት እንዲህ ነው እንዴ? አፍሽ የመጣልሽን አታውሪ። ይሄንን እቅር ተመካክረን የምናደርግ ከሆነሽ እናደርጋለን፣ እማናደርግ ከሆነ ግን ባልሽን እንደዚህ እያሰቃየሽ ክፉ ሴት አትሆኝ። ተመልሰሽ ትዳርሽን አስተካክለሽ መኖር ትችያለሽ። እኔም የነበረን ጨዋታ እዚሁ ላይ ያቆማል፣ ብሎ ሲናገራት ዳኔ ተስፋ እንደ ቆረጠና እንደ ተናደደ ከተራዳች በኋላ በቃ አይኔ ፍቅር፣ እኔ እኮ ስለ ተበሳጨው ነው እንጂ አንተን ለማስከፋት ፈልጌ አይደለም። ይቅርታ፣ በቃልኩ። ካሁን በኋላ እንኳን ያለውን ጊዜያችንን ዘናፈታ ብለን እናሳልፍ። እስኪ ምን ሆነሃል? ቢያንስ እንኳን ካሌብ ሳይመጣ የራሳችን ጊዜ እየሰጠን እየተመካከርንና ያሉትን እቅዶች ማስተካከል አለብን። በቃ እኔ ካሁን በኋላ ከትሁት ጋር ግንኙነት የለኝም ብላ ቃል ገባችለት። ቆይ ግን ለምንድን ነው ካሌብም የሚያምናት ትሁትን ነው፣ አባባም ትሁትን ነው፣ አንተም እንደዛው። ቆይ ለምንድን ነው? እሷ እውነት ስላላት ነዋ። እና እኔ ትክክል ያልሆነ ነገር ነው እንዴ የምመጣው? አለችው። እኔ እንደዛ ማለት አይደለም ግን እሷ ምንም ስላላደረገች ይህን ያክል ነገር ማድረግ የለብንም። ትኩረታችን ሰውየው ብቻና ብቻ ነው ብሎ ተናገረ። እንግዲህ ካሌብም ወደ ዛቤት ሰላይ ሆኖ ሲመጣ፣ ወደ መኝታ ክፍል ሲገባ ያየውን ነገር ማመን አቅቶታል። በስተ መጨረሻ እንግዲህ ቲና ይሄ ሽማግሌ እዚህ ቤት መምጣቱን አቁሟል። ጠዋት ማታ ስለ ድርጅቱና ስለ ቤቱ ፈርም ፈርም እያልኩ ስላደረግኩት ነገሮችን ለመሸሽ የሞከረው መንገድ ይመስለኛል። ቢሆንም በምንም አይነት ሁኔታ ላይ ሀብትና ንብረቱን እጄ ካስገባሁኝ በኋላ ያ ጅልዡንና ይህ ሽማግሌ በአንድ ቀን በመርዝ ነው ጸጥም አደርጋቸው ብላ ስትል ካሌብ ደንግጦ ወደ ክችን ቦታ ሄደ። እንግዲህ ብዙ ነገር በአንድ ቀን በአይኑ አይቷል። አባባ የተናገረውን ነገር አልሰማም ነበር። በመጨረሻ ትሁቴ እንግዲህ ስለ ጠረጠረች አንገቷን እንቃ አድርጎ ካሌብ እራሱን እንትናላት ማለት ነው። ውድ የቻናል የቤተሰቦች በቀጣዩ ፓርት በጉግ እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አርጌ አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።